ከሄ ከብሩክ እንትን አለ፣ በቃ የመጀመሪያ ሴት ልጅ የመጀመሪያ ሴት ልጅ ከወለድኩ ለአንቺ ነው የምትንከባከብሽ። ያው በመጨረሻ ሰዓቱ ደርሶ ቪዲዮ የሚለቀቅበት ሰዓት የደረሰ ማለት ነው እና ዛሬ ሃይ ሚሻ ፕራንክ አድርጋለው ብላ ማለት ራሷን ፕራንክ ተደረገች። እና ያው ጋሺ ከዚህ በፊት ለካ እሙሽን ቪዲዮን በደንብ ያያሉ ማለት ነው። እና የእሙሽ አድናቂ ሆነው ተገኙ ማለት ነው። ና ካሸር ነው የሚባለው በእንግሊዝኛ። ካሸር ምንድን ነበረ? ካሸርሽ ነው ምናምን ይላሉ ብዙ ጊዜ እንደዛ ሲባል አድናቂ የምትወዱ ሶሻል ሚዲያ የምትከታተሉት ማለት ነው። ና እንደዛ ነው። ና ባይዘዌ በጣም በጣም በጣም በጣም ደስ ይላል። ደስ የሚለው ጋሼ እሙሽን ከዚህም በፊት ያውቋታል ያውቋታል ስላችሁ ቪዲዮ ቪዲዮውን ያ ያሉ እሙሻውን ከነ ብሩጋ ከነ ሄሚጋ ቪዲዮ ስሰራ ያ ያሉ እና በጣም እንደሚያደንቋት ቆንጆ እናት እንዳላቻቸው ምናምን ለሀይሚ ተናግረዋል። እና ባይዘዌ ጋሼ በጣም የሚከብዱ ሰዎች አይደሉም፣ ደስ የሚሉ ሰዎች ናቸው። ሰውዬ ነው ማለት አይከብድም። ቀላል ነው፣ ወጣት ነው፣ ቀልደኛ ነው፣ ተጫዋች ነው። የዚያን ያህልም ደግሞ ቁጣው ሀይለኛ። ጃስ ካለ ተውኝ ታቃላቸው አይሚ ራስ ብላለች። ጋሺ ፍቅሩ ነው እንጂ ሳቁ ነው እንጂ ቁጣው ከበስመ ኮስነር ካለ ቤት ራሱ በቃ እንትን ይላል በቃ በጣም ይደብራል ምናምን ብላለች፣ ትላለች ማለት ነው፣ ሀይሚ ራሱ ማለት ነው ኦረዲ ገና ሲገቡ እኛን ራሱ መጀመሪያ ፕራንክን ያደረጉ ነው ማለት ነው። በፕራንክ ስላችሁ እኔ ያው አሁን እኛ ስለለመር ነው ጀስት ፕራንክ እንደሆነ ብዙ ጊዜ እናውቃለን ማለት ነው። እና እኔ መሰለኝ ከመጀመሪያ ሲስማሙ ጋር ጋሽና የሚያመጣጣቸውን ሳይ ማለት ነው እሙሽን ፕራንክ ሊያደርጉ አልነበር መሰለኝ ማለት ቤተሰብ ግን ቤተሰቦቼ ሰላም ብያቸዋለሁ እንዲግን የእውነት ለመናገር ማለት ነውና ለወሬ ከመቸኮል የተነሳ

በቃ ወጣት ናት። እንትን ትላለች ግን ትፈራለች። ካሜራ ላይ ትመጣለች ግን ይሄን ያህል አይደለም። ጋሺ ደግሞ በጀስት ፕራንክ ራሱ ያደርጋሉ ምናምን ማለት ነው እና እኔ የመሰለኝ መጀመሪያው ሀይሚና ጋሺ ም ታውቃለች በፕራንክ ሀይለኛ ነው እና የመሰለኝ ሙሽና ብሩኬን ፕራንክ ሊያደርጉ ነበር የመሰለኝ መጀመሪያ ላይ ማለት ነው። ግን በቃ ጉድፈላ ተማክሮ የፈሱት ፈስ የሚባል ነገር ሊመጣ ነው ምናምን ብዬ ነበረ ከዛ ጋሺ

በቃ የፕራንኳ ንግሥት በቃ፣ ሙሽን በፕራንክ ልት ጋሼ ና ሙሽ በፕራንክ ልታስተዋወቅ ማለት ነው። ና ኢንዌይስ በጣም በጣም ደስ ይላል፣ ተወውቁ፣ በጣም ደስ ይላል። በጣም ብዙ ነገር ተጫወቱ። ጋሼ ቃል አስገባቸው ማለት ሙሽ፣ ታውቃላችሁ፣ ሴት ልጅ የላትም እና ደግሞ በመሀል በጣም ተሰማኝ ሁለት ልጅ እግዚአብሔር ሰጥቷት ነበረ፣ ግን እግዚአብሔር አልፈቀደው ወደ እግዚአብሔር ዘንድ ሄደዋል ማለት ነውና፣ አሙሼ አይዞሽ። አሁን ሀይሚ ሁለት ሴት ትወልድልሻለች፣ ሀብትሽ ሁለት ሴት ይውሉልሽ። በቃ ቤቱ ሴት ቤት ሴት በቃ ይቦርቃሉ። አይዞሽ እግዚአብሔር ለመልካም ነው። አንዳንድ ነገሮች የሚያዘገየውም የሚነሳው የሚወስደውም ማለት ነው። በጣም በጣም በጣም በጣም ጀግና እናት ነሽ፣ የእውነት ለመናገር ማለት ነው። እና ብሩኬ በቃ ስለ እናቱ አውርቱ አይጥሉም፣ የእውነት ለመናገር ማለት ነው። ኢቨን እስቲል እንኳን ቦይ ነጣትላለች እስቲል አሁን እንኳን ዛሬ ሰብራ አሁን በቃ ጀግና ናት። አራት ልጅ ያላባት ማሳደግ ማለት በጣም ከባድ ሲጀመር፣ ማሳደጉ በጣም ቀላል ስርዓት አሲዞ ማሳደጉ ትልቅ ፖይንቱ ማለት ነው እያ ነውና ለሙሽ ምንም ነገር ቢደረግላት ያንስባታል እንጂ አይበዛባትም። ማለት ና ብሩክ ሁሌ ሁል ለእናቱ ሲናገር በቃ ኔ በጣም ነው የምወደው። አንድ ደግሞ እናቱን ስለሚወድ ስለሚያከብር ሴትን ልጅ የሚያከብራል ማለት በዚህ ልክ ነው ና ጀስት በቃ ስርአት አለው እንትን ንግግራቸው፣ የሃይሚን ቤተሰብ የሚያይበት መንገድ ምናምን በቃ እና ከሚም እንደዛው ስርዓት ያላት ልጅ ናት። እሷም አስተዳደጓ ጥሩ ነው። ቤተሰብ ቆንጥጦ ስላሳደጋ ነው ለዚህን ያህል ክብር ቤተሰብ ክብር መሰጠው ማለት ነው። እና ኤኒዌይስ ዛሬ በጣም ደስ ይላል። በጣም እንትን ነው፣ በቃ ጨዋታ ነው፣ ደስ ይላል። ያው ቤተሰብ ትውውቅ ነው ምናምን እና ያው ጋሽ ብሩኬ ከዘምን እንዳልጠቀለ በቃ ለቅሶ ቤትም ሰርግ ቤትም ስትገን ልክ እንደ ሽማግሌ ድሮ ሰርግ ሌ ቅልቅል እንደሚደረግ ሰላም ተባባሉ። የብሩክ እናት ደህና ኑት ይላል ጋሽ ማለት እና ጋሽ ሰላም ኑት የሀይሜ እናት እያለ ሀይሜ በቃ እሙሽም እንትን ትላለች እና በቃ እንትን ትላለች። እሙሽ ደግሞ ዛሬ በቃ አፈረች አፈረች፣ በቃ የኔ እናት ማለት በቃ እፍር አለች ማለት። አትፈሪ ይላል አትፈሪ፣ እሙሽዬ አትፈሪ፣ በቃ መርቂ ምናምን። ተመልካች መርቅ ምን ብዬ ልመርቅ? አለች በፊት ያው ሁሉ ምርቃት የምታወርጅብን ያው ታብራለች። ያው ጋሼም ስላሉ አክብራቸውን ለኔ እናት ማለት ነውና፣ ያው ጋሼ እንደ ሳይንቲስትም ያደርጋቸዋል ማለት ነው። የአንድ ቀን ደስታ እድሜን ይጨምራል። ለዛ ለዛ ነው የምስቀው፣ ምዝናን ነው ፈታ የምለው አልጨናነቅም። አንቺም አትጨናነቂ እንደማልታቸው ነ ፈታ በይ ነው እድሜ ይጨምራል፣ ደስታ ይጨምራል ስቲል ምንድነበረ በቃ መደሰት መጨናነቅ አልወድም ና ምናምን ነው። እግዚአብሔር ግን አንዳንድ ጊዜ ሊያሳርፋችሁ ሲመጡ እግዚአብሔር በልጆች ትባረካላችሁ በልጆች ትቀደሳላችሁና እግዚአብሔር ሁላችሁም ሕይወታቸው ተስተካክሎላቸዋል። እግዚአብሔር ይመስገን። ያው ቡታጅራ ላይ ቆይታችሁ ባሁኑ በጣም ደስ ይላል። ሃይሜንና ብሩክም አንድ አልተጣሉም የእውነት ደስ ይላል። ሁልጊዜ እንደዚህ ፍቅር ሲሆኑ በጣም ደስ ይላልና እግዚአብሔር ይመስገን። በጣም ደስ በሚል ነገር ነው ያከበሩት መስቀልን እዛ አሳልፉ ከቤተሰብ ካና ጋሽም እኔ በባህል ማንግስት እሙሽን ፕላንክ አላደርግም። የራስሽ ጉዳይ ደግሞ ቃሚ ተዘጋጅ ተዘጋጅ ምናምን የምትለ ተዘጋጅ በቃ እሺ፣ በደንብ ልናደርጋቸዋለን ምናምን ትላለች ማለት ነው። እና ይሚሻ ይሚሻ ይሚሻ ማለት ፕላንክ አዘጋጅታ ማለት። እና ከአሁን ደግሞ እሙሽን በቃ አልስማማም ለፕራንክ ብላ አግታለች በቃ አልስማማም ካሁን ሄዳ እኔ ልጄን ፕራን ካላደርግም ብላለች። የሚ መቼስቡት እንደዛው እንደለመደባችሁ እናንተ አዲስ አበባ ስትሄዱ እርስ በራሳችሁ ትደራረጋላችሁ እንጂ ሌላ ሰው ያግዝልኛል እንትን ዋይ ዋይ ይላል ምናምን ይላል ምናምን ብላሽ እንዳታስቢ ሃይሚሻ ማለት ነው። ኤኒዌይስ ብቻ ቃል አንዳንድ ጊዜ ለነገሮች እንትን ማለት ጥሩ ነው። ማሰብ በቃ የሆነች በቃ ምናምን ደስ የሚል ትውውቅ ነው። በጣም እንትን ነው ደስ በቃ ስርዓት ያላቸው ትውውቆች ነው ምናምን እና አንዳንድ ጊዜ በቃ መብሰል ደስ ይላል ከብዙ ነገሮችን እንትን ትሉበታላችሁ ትማሩበታላችሁ፣ ታውቅበታላችሁ ምናምን ማለት ነው እና አንዳንድ ጊዜ እንትን ትላላችሁ።